ዘማሪት የምስራች ስምኦን ገና ወጣት ዘማሪት ነበረች። እንግዲህ በጣም በሚያሳዝን ሁኔታ ከዚህ ዓለም ድካም ልታርፍ ችላለች ማለት ነው። የምስራች በቲያትሪካል አርት ነበር የተመረቀችው። በብሔራዊ ቲያትር ቤት ለመቀጠር ወደ አዲስ አበባ መምጣት ችላለች። በጥሩ ገንዘብ ለመቀጠርም እድሉን አግኝታ ነበረ። ነገር ግን ደግሞ በሙዚካል ቲያትር ነበረና ስራውን ለመስራት የታሰበው አልዘፍንም በማለት ራሷን ለከፍተኛ ችግርም እንግዲህ አጋልጣ ነበረ። በጣም በሚያሳዝን ሁኔታ ነገር ግን ደግሞ ፈጣሪ ጊዜው ሲደርስ በጂፒኤስ ቸርች በዘማሪነት ምስጋና ማቅረብ ትጀምራለች። በ ሁለት ሺ ብር ስራ በመቀጠርም እንግዲህ ትግሏን ትጀምራለች ማለት ነው። እንግዲህ እንደሚታወቀው የአዲስ አበባ ሕይወት በጣም ከባድ ነው። ነገር ግን ደግሞ እሷ ከዛ ሕይወቷ እየተቀየረ ሊመጣ ችሏል በሳፋሪኮም የሴፍቲ ማናጀር ሆና በጥሩ ደሞዝ እንግዲህ በሳምንት አራት ሺህ ብር እየተከፈላት በወር እንግዲህ ወደ 16 ሺህ ብር አካባቢ አበል ማለት ነው ብቻ እየተከፈላት ልትቀጠር ችላለች ማለት ነው። ያለሙያዋ እንግዲህ በኢንጂነሪንግ ነበር የተመረቀችው። ይህም እንግዲህ ምን ያህል የፈጣሪ ስራ ታላቅ እንደሆነ የምንገነዘብበት ነው። በዛው እንግዲህ በጂፒኤስ ቸርት እያገለገለች እናቷን ከረዥም ዓመት የጨጓራ ህመምም እንድትፈወስ ምክንያት እንደሆነች ነው ምስክርነቷን የሰጣችው። ይሁንና እንግዲህ ይህ የጨጓራ ህመም ወደሷም ተዛምቶ ከፍተኛ ህመም ውስጥ ሊያስገባት ችሏል። የጨጓራ ቁስለት ነው ተብላ መድኃኒቶችን እንግዲህ መውሰድ ትጀምራለች። ነገር ግን ህመሙ ሲጸናባት ወደ ከፍተኛ ህክምና በመሄድ በባንኮክ ማለት ነው እዛ ስትከታተል ነበረ። የካንሰር ህመም እንደሆነ የሚነገራታል። በፈጣሪ ከፍተኛ እምነት የነበራት የሚግን ይህንን በፍጹም ልትቀበል አልቻለችም። ሰርጀሪ እንድትሰራ ቢነገራትም ነገር ግን እሷ ባላት እምነት ምክንያት ለመኖር አምስት ቀን ብቻ ነው የቀረሽ እየተባለች እንግዲህ ሰርጀሪ ሳትሰራ በርካታ ቀናቶችን በህይወት ኖራ ልትመሰክር ድጋሜ ተመልሳ ወደ ሀገሯ በመድረክ ላይ እንግዲህ ልታገለግል ችላለች ማለት ነው እህታችን። ድጋሚ ስትመረመር እንግዲህ ከ8 9 ወራት በኋላ ማለት ነው በጀርባዋ ና በሳምባዋ ላይ ይሄው አስከፊ የሆነ ካንሰር ሊገኝባት ችሏል። በጽኑ ሕክምና ክፍል ውስጥም እንግዲህ ሕክምና ሲደረግላት ቆይታለች። የሆነና እንግዲህ ማንም ወደማይቀርበት ወደ ፈጣሪዋ ልትሄድ ችላለች ማለት ነው። እንግዲህ የሳምባ ካንሰር የመጀመሪያ ምልክቶች እንግዲህ በጣም በሚያስገርም ሁኔታ በደረት ውስጥ ኦክስጂንን የሚወስዱና ካርበን ዳይኦክሳይድን የሚያመነጩ ለስላሳ የመጀመሪያ ደረጃ የመተንፈስ አካላት ጥንድ ናቸው። በህክምናው መሻሻሎች ቢሆን በሀገራችን በካንሰር ምክንያት ለሚከሰተው ሞት ዋነኛ መንስኤ ነው። የሳንባ ካንሰር እንግዲህ በአጫሾች መካከል በብዛት ይታያል፣ ምንም እንኳን የማያጨሱ ሰዎች ከበሽታው ነፃ ባይሆኑም። እንግዲህ ብዙ ጊዜ የተለመዱ ምልክቶች አሉት፤ አዲስ የማያቋረጥ ሳል፣ የመተንፈስ ችግር በሚያስሉበት ጊዜ ማንኛውንም የደም መጠን ማስወጣት፣ በደረት ላይ ድክመት ወይም ህመም መሰማት፣ ያልታሰበ ክብደት መቀነስ፣ ጩኸት፣ ራስ ምታት፣ ከባድ የአጥንት ህመም ማጋጠም ችግር ይጠቀሳሉ ማለት ነው። እንግዲህ ካንሰር ከቁጥጥር ውጭ በሆነ የሴሎች መስፋፋት የሚታወቅ በሽታ ነው። የሳንባ ካንሰር በሳንባ ውስጥ የሚጀምር የካንሰር አይነት ነው። ነገር ግን ወደ ሌሎች የሰውነት ክፍሎች አልፎ ተርፎ ወደ አንጎል ሊሰራጭ ይችላል። በአጠቃላይ ሁለት ጉልህ የሆኑ የሳምባ ካንሰር ምድቦች አሉ፤ ትንሽ ሴልና ትንሽ ያልሆነ ህዋስ። በእነዚህ እንግዲህ የሳምባ ካንሰር አይነቶች መካከል ያለውን ልዩነት መለየት አስፈላጊ ነው፤ ምክንያቱም እነሱ በማደግና ለህክምና ልዩ በሆነ መንገድ ምላሽ ይሰጣሉ። ለምሳሌ ትንንሽ ያልሆኑ የመተንፈሻ ቱቦዎች ካንሰር ከትንሽ የመተንፈሻ ቱቦዎች ካንሰር የበለጠ የተስፋፋ ነው ማለት ነው። ቀደም ሲል ያነሳናቸውን ምልክቶች እንግዲህ ዘርዝረን ብንመለከታቸው አንደኛው ደረቅ ሳል ነው። ለሶስት ሳምንትና ከዚያ በላይ የዘለቀና ደረቅ ሳል የሳንባ ካንሰር ምልክት ሊሆን ይችላል። በሳል ወቅት ከደረት ጀምሮ እስከ ወገብ የሚዘልቅ የህመም ስሜት ይሰማም ለዚሁ በሽታ መጋለጥን ሊያመላክት እንደሚችል ባለሙያዎች ይናገራሉ። ሌላው ደም የቀላቀለ ሳል ነው። በተለይም አጫሶች ደም የቀለቀለ ሳል ካላቸው ለበሽታው ተጋላጭ መሆናቸውን ሊያሳይ ስለሚችል የሕክምና ባለሙያዎችን ማነጋገር ተገቢ ነው። ረጅም ጊዜ የሚቆይ ከባድ ሳል፣ የመተንፈስ ችግርና ትኩሳትም የህመሙ ምልክቶች ናቸው። ሶስተኛው የድምፅ መቀየር ነው። የአየር መተላለፊያ ቧንቧዎች መጥበብ ወይም መዘጋት የድምፅ መቆራረጥና መቀየር ያስከትላል። ለአስምና ለተለያዩ አለርጂዎች መጋለጥ ብዙ ጊዜ ለድምፅ መቀየር በምክንያትነት ይጠቀሳሉ። ይሁን እንጂ የሳንባ ካንሰር ምልክትም ሊሆኑ እንደሚችሉ ይነገራል። የድምፅ ለውጡ ለተከታታይ ቀናት ከቀጠለና ጉንፋንም ይሁን አስም ከሌለብዎት ሐኪም ማማከር ይገባል ማለት ነው። አራተኛው የትንፋሽ መቆራረጥ ነው። ከአስር የሳምባ ካንሰር ተጠቂዎች ዘጠኙ የትንፋሽ መቆራረጥ ችግር ይስተውልባቸዋል። የደም ቧንቧዎች መዘጋት፣ የደም ማነስ፣ ማመርቀዝ እና ከፍተኛ ቦታዎች ላይ መኖር የአተነፋፈስ ስርዓትን ሊያዛባ ይችላል። ነገር ግን ከመደበኛ ኑሯችን በተለየ አየር የመሳብ ችግር ካጋጠመንና ከዚህ ቀደም በቀላሉ የምንከውናቸው ስራዎች እጅግ እየከበዱን ከመጡና መተንፈስ ካቃተን ለሳንባ ካንሰር መጋለጣችንን ያሳያል ማለት ነው። አምስተኛው የደረትና አጥንት ህመም ነው። በሳል ወቅት የሚበረታ የደረት ህመም፣ ሳቅና ጥልቅ አተነፋፈስ በአብዛኛው የሳንባ ካንሰር የመጀመሪያ ምልክቶች ናቸው። እነዚህ ምልክቶች የሚስተዋሉት ካንሰር በሳንባ ውስጣዊ ግድግዳ ላይ ሲስፋፋ ነው። ካንሰሩ ሲጠናከርም ወደ ተለያዩ አጥንቶች የሚዘልቅ ሲሆን በእጅ አፍንጫ፣ ወገብ፣ ጀርባና የተለያዩ የሰውነት ክፍሎች ላይ የህመም ስሜትን ይፈጥራል። ስለሆነም ለአራት ሳምንትና ከዛ በላይ የቆየ የደረትና አጥንት ህመም የሳንባ ካንሰር ምልክት ሊሆን ስለሚችል ባለሙያ ማማከር ይበጃል ማለት ነው። ስድስተኛው የጉሮሮ ቁስል እና የሳንባ ምች ነው። ጸረ ባክቴሪያ መድኃኒትን እየወሰድን እንደ ብሮንካይት ያሉ የደረት አካባቢ ኢንፌክሽኖችን በተደጋጋሚ የሚከሰቱበት ከሆነ ሌላው የሳምባ ካንሰር ምልክት ሊሆን ስለሚችል አስቸኳይ ምርመራ ማድረግ ተገቢ ነው። ሰባተኛው ምግብ የመዋጥ ችግር ነው። እንግዲህ ለተከታታይ ሳምንታት የዘለቀ ምግብ የመዋጥ ችግር የጉሮሮ አለያም የሆድ ካንሰር ምልክት ሊሆን ይችላል። ምግብ በምንወስድ ሰዓት ለመተንፈስ የመቸገርና የሚያስለን ከሆነም ለሳንባ ካንሰር መጋለጥን ያሳያሉ። በ 2004 ዓ ም በግብጽ የተደረገ ጥናት ምግብ የማዋጥ ችግር ዋነኛ የሳንባ ካንሰር ምልክት መሆኑን ጠቁሟል። ስምንተኛው ከፍተኛ የክብደት መቀነስ ነው። ጥናቶች እንደሚያሳዩት ከ10 የሳንባ ካንሰር ተጠቂዎች ስድስቱ ክብደታቸው በአጭር ጊዜ ውስጥ በከፍተኛ ሁኔታ ቀንሷል ነው የተባለው። የካንሰር ህዋሳት በሰውነታችን ውስጥ የተጠራቀመውን ኃይል መጠቀም ሲጀምሩ ክብደታችን የሚቀንስ ይሆናል ማለት ነው። እንግዲህ ከክብደት መቀነሱ ተዳምሮ የድካም ስሜት፣ የምግብ ፍላጎት ማነስና አቅም ማጣት የህመሙ ምልክቶች ናቸው። ዘጠነኛው የጣትና ጥፍሮች ቅርጽ መበላሸት ነው። ከልብ አሊያም ከሳንባ ጋር በተያያዘ ችግር በደም ውስጥ የሚገኘው የኦክሲጅን መጠን አነስተኛ መሆን ለጣትና የጣት ጥፍሮች ቅርጽ መበላሸት እንግዲህ ይዳርጋል ማለት ነው። እንግዲህ ከዚህ ህመም እንግዲህ ከፈጣሪ ቀጥሎ በሐኪሞች እርዳታ ሊፈወስ ወይም ሊዳን ይችላል። ይሄ አንዱ ዋነኛው ምንድን ነው? ቀድሞ በምርመራ በማድረግ እንግዲህ ቀደም ሲል መጀመሪያ አካባቢ የጠቀስናቸው ምልክቶች ይታዩ፣ ወደ ህክምናው ከሄድን በእርግጠኝነት ሰዎች እንግዲህ ተመራምሮ በደረሱባቸው መድኃኒቶች ፈውስ ልናገኝ እንችላለን። ይሄ እንግዲህ ብዙ ጊዜ እየተፈወሱ ያሉ ሰዎች በሐኪሞች አሉ ማለት ነው። ስለዚህ ቀድመን ወደ ህክምና መሄዳችን ዋናውና ትልቁ አስፈላጊው ነገር ሊሆን ይችላል ማለት ነው። እንግዲህ እህታችን ብዙ ታግላለች። ድናም እንግዲህ አለብሽም አምስት ቀንም ቀርቶሻል ተብላ ከዘጠኝ ወር በላይ እንግዲህ ቆይታ ምስክርነቷ ልትሰጥ አሸንፈው ማለት ነው። እህታችን እንግዲህ ፈጣሪ ነፍሷን በገነት እንዲያኖር ለቤተሰብና ለወዳጅ ዘመዶቿ መጽናናትን እንዲሰጥ እንመኛለን። ቻናላችንን ሰብስክራይብ ያላደረጋችሁ አድማጅ ተመልካቾቻችን ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛለን። እንደዚሁም ላይክ፣ ሼር በማድረግ ደግሞ እንድትተባበሩን እንድታግዙን ስንል በአክብሮት እንጠይቃለን። ስላደመጣችሁን ከልብ አመሰግናለሁ። መልካም ቆይታ